ልብ ብላችሁ ስሙኝ። በፍጹም በፍጹም ያልበሰሉ ሰዎችን ምክር አትቀበሉ። ወይም ውሏችሁ ከሰነፎችና ካልበሰሉ ሰዎች ጋር አይሆን። ምክንያቱም የእነሱ አስተሳሰብ የእናንተ እየሆነ ይሄዳል። ሰው ከመውደቁ በፊት የሚጥለውን ሀሳብ ተቀብሏል። በሰው ልብ ብዙ ሀሳብ አለ። የእግዚአብሔርን ምክር ከየት ታገኛለህ? ያልበሰሉ ሰዎች ማለት ሰነፎች ናቸው፣ እውቀት የለሾች ናቸው፣ ክፉዎች ናቸው። ካልበሰሉ ሰዎች ምክር ራቅ ስንል የበሰሉ ሰዎች እነማን ናቸው ልትል ትችላለህ። ለምሳሌ ቁመታቸው ረጅም ስለሆኑ አለ ወይም በእድሜ በጣም ትላልቆች ስለሆኑም አይደለም ወይ ጥሩ ትምህርት ቤት የዩኒቨርሲቲ ድግሪ ማስትሬት፣ በደንብ የተማሩ ስለሆኑም አይደለም። መብሰልና አለመብሰል የአስተሳሰብ፣ የአመለካከት ጉዳይ ማለቴ። አንዳንድ ሰዎች በእድሜያቸው ትልቅ ናቸው ነገር ግን የህፃንና የማይጠበቅ ወደ ውድቀት የሚመራ ምክር ሊመክሩ ይችላሉ። ወይም ደግሞ አንዳንድ ሰዎች በቁመትም በእድሜም ልጅ የሚመስሉ ነገር ግን ምክራቸው እንደ እግዚአብሔር ቃል የሆነ ምክር ሊሆን ይችላል። ስለዚህ የምትሰማው ምክር ወንድ ሆነ ሴት ሆነ ቀይ ሆነች ረጅም ሆነም ትልቅ ሆነ ትንሽ ሆነ ብለህ ሳይሆን እንደ እግዚአብሔር ቃል የሆነ ምክር መሆኑን አስተውል። የተረጋጋ ከስሜታዊነት የወጣ ዘላቂነት ያለው ወደፊት ምን ያደርግልኛል ብላችሁ አስባችሁ ተቀበሉ። ለምን ይሄን እንዳልኳችሁ ልንገራችሁ። አንድ ሰው የሚሰማው ምክሮች ሐሳብ ይሆናሉ። እነዛ ሐሳቦች ደግሞ ወደ ድርጊትና ወደ ሥራ ይለወጣሉ። እነዛ ስራና ድርጊቶች የእናንተ ማንነት ይሆናሉ። በምሳሌ ምዕራፍ 20 ቁጥር 18 ላይ ሐሳብ በምክር ትጸናለች ይላል። በመልካም ምክር ሰልፍ አድርግ። አንድ ነገር ከማድረጋችሁ በፊት መልካም ምክርን ፈልጉ። ስለዚህ ሁሌ የሚያማክሯችሁ ሰዎች እነማን ናቸው? ያልበሰሉ ሰዎች ናቸው፣ ሰነፎች ናቸው ወይስ የበሰሉና ለዛ ነው ምንም ነገር ስታደርጉ በምክር አጽንት። ነገር ግን የትኛውንም ምክር ስትጠይቁ ከማን እንደጠየቃችሁት ማወቅ አለባችሁ። እንዲሁ ዝም ብሎ ከተሰማው በምሬት ከሚመራ ከህፃን አስተሳሰብ ካለው ሰው ምክር እንዳትቀበሉ። እነዚህ አይነት ሰዎች ያልበሰሉ ሰዎች ናቸው። የእነዚህ ሰዎችን ምክር የምትቀበሉ ከሆነ ህይወታችሁ ወዴት እንደሚሄድ ልንገራችሁ። አንደኛ ያልበሰሉ ሰዎች ምክር አመፀኞች ያደርጋችኋል። አመፀኛ ታደርጋለች ማለት ከበላይ ላሉ ሰዎች ስርዓቶች እንዳትገዙ ያደርጓችኋል። ለምሳሌ ያልበሰሉ ሰዎች ሲመክሯችሁ ማን ነውና፣ የራሱ ጉዳይ ነው፣ ታዩባክሽ ተወባክህ ይሏቸዋል። ይሄ ደግሞ የሚያጠቃልለው ለእግዚአብሔርም እንዳትገዙ ያደርጓቸዋል። በመጽሐፍ ቅዱስ ዘሁልቁ ምዕራፍ 31 ቁጥር 16 ላይ እንደዚህ ይላል፣ እነሆ እነዚህ በፌጎር ምክንያት በበልአም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋቱም ይላል። በበልአም ምክር አማካኝነት እግዚአብሔርን በደሉ፣ የእግዚአብሔርን ሀሳብ ተቃወሙ። ሁለተኛ ያልበሰሉ ሰዎች ምክር ትዕቢተኛ ታደርጋቸዋለች። ሁል ጊዜ ያልበሰሉ ሰዎች ምክር የሚታወቀው እናንተን የሚጠቅም ይመስላል፣ ነገር ግን ምንም አይጠቅማችሁ። ያልበሰሉ ሰዎች ምክር እራሳችሁን ከፍ ከፍ እንድታደርጉ እና ትዕቢተኞች እንድትሆኑ ያደርጋችኋል። ለምሳሌ ሁል ጊዜ የሚነግሯችሁ እናንተ በጣም ትልቅና ከሁሉ በላይ እንደሆናችሁ ይመክሯችኋል። ይሄ የሽንገላ እንደበታቸው ነው። ከሆናችሁት በላይ ሆናችሁ እንድታስቡ አድርገው ነገር ግን ለወድቀት ትታጫላችሁ ትዚህላችኋል። ሮብዓም የሚባለውን ንጉሥ የሰለሞን ልጅ ልክ ስልጣን ላይ ሲወጣ የእስራኤል ሰዎች መጥተው እባክህ ቀንበር አቅልልልን ብለው ጠየቁት። ይሄ ሰው ግን የከበሩና በምክር ጠሊቅ ሀሳብ ያላቸውን ሽማግሌዎች የመከሩትን ምክር ትቶ ጓደኞቹ የሆኑትን እኩያሞቹን ሰነፍና እውቀት የሌላቸው ያልበሰሉትን አማከረ። ነገር ግን መጨረሻው ውድቀት ነበረ። መላ እስራኤል ለሁለት እንድትከፈል አደረጋት። አንደኛ ነገስት ምዕራፍ 12 ቁጥር 8 ላይ እንደዚህ ይላል፣ እርሱ ግን ሽማግሌዎች የመከሩትን ምክር ትቶ ከእርሱ ጋር ካደጉት በፊቱ የቆሙ ከነበሩት ብላቴኖች ጋር ተማከረ ይላል። ያለ አግባብ ያለ አቅሙ ትልቅና ከፍ ያለ እንደሆነ ነበር የመከሩት። ከአባቴ ወገብ የኔ ትንሿ ጣት ትወፍራለች። አባቴ በጅራፍ ገርፏችሁ ከነበረ እኔ በጊንጥ ገርፋችኋለሁ፣ በላችሁ አሉት። ይሄ ግን ሰዎቹን አስቆጥቶ ነበረ መንግስቱንም እንዲያጣ አደረገው። ሶስተኛ ያልበሰሉ ሰዎች ምክር ምልክቱ ሰነፍ ታደርጋችኋለች። ማለትም ስራ እንዳትሰሩ፣ በጊዜ እንዳትነሱ፣ ስራ እንዳትገቡ፣ ሀኬተኞች፣ ወሬኞች፣ ዋጋ እንዳትከፍሉ ታደርጋችኋለች። ባክሽ ችግር የለውም ዛሬ ተኝና ነገ ትሰራው ያለሽ ብቻ በሚል ምክር ለዛሬ ቀን መስራት ያለብሽ እንዳሰሪ ታደርግሻለች። አስቡት፣ አንድን ገበሬ ማረስ ባለበት ወቅት በክረምት ጊዜ ሰሜ ቤትተኛ ዓለም ቤተተኛ ዓለም ዘጠኝ ነው ተደሰት እረፍ ብላችሁ ስትመክሩ እንደዚህ አይነት ምክር ገበሬውን እያሳጣ ያለው ትልቅ መከር ነው። በአንድ ቀንና በአንድ ሳምንት ግን ትጋት ባለበት ሁኔታ በእርሻ ስፍራው ቢያሳልፍ ለአንድ ዓመትና ለሁለት ዓመት የሚሆነው መከር ለማጨድ አቅምና ጉልበት ያገኛል። ወዳጄ አሁንም ደግሜ ነው ካልበሰሉ ሰዎች ምክር ራቅ። ሌላው ያልበሰሉ ሰዎች ምክር ራስ ወዳድና ጥቅም ፈላጊዎች ታደርጋችኋለች። ማለትም ለምሳሌ ነጋዴ ከሆንክ ሰራ ሰራ አድርግ እንጂ ሰው ሁሉ እየተቀየራል እንዴ ለምንድን ነው አንተ የምትሰንፈው? ፈጠን በል ቀልጠፍ በል ብለው ለራስህ ብቻ አንድን የምታከማች ኪስህን ለማደለብ የምትኖር ስለ ሌሎች ግድ የማይለ ሰዎች እንድትሆን ያደርግሃል። ስለዚህ ዘይት መደበቅ ትጀምራለህ። ስኳር መደበቅ ትጀምራለህ። እግዚአብሔር የሰጠህን ኃላፊነት ትተህ ለራስህ ገንዘብ ማከማቸት፣ ሀብት መፈለግ ትጀምራለህ። እንዲሁም ምክራቸውን ማሳመሪያ አባባል አላቸው፣ ሲሾም ያልበላ ሲሻር ይቆጨዋል። እግዚአብሔር ግን እንደዚህ ነው የሚለህ፣ አንተ ሰነፍ፣ በዚህች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል ይላል። አየህ፣ ሁል ጊዜም ቢሆን ካልበሰሉ ሰዎች ምክር ራቅ። ስጋህን አደልበህ ኪስህን አወፍረህ በእግዚአብሔር ዘንድ ግን ድሃ መባል እጅግ በጣም አሳዛኝ ክስተት ነው። ሌላው የሰነፎችንና ያልበሰሉ ሰዎችን ምክርን የምሰማ ከሆነ ዋጋ እንዳትከፍል ያደርጋል። አንድ ጊዜ ጴጥሮስ በስጋ ተነሳስቶ ኢየሱስ ክርስቶስን መከረው። ወደ መስቀል እንዳይ አይሁንብህ እያለ ሲመክረው ጌታ ኢየሱስ እንዴት ነው ያደረገው? አንተ ሰይጣን ከአጠገቤ ዘውር በላለ። የጴጥሮስ ምክር ሰዋዊ ብቻ ነበር። አያችሁ ኢየሱስ ክርስቶስ ወደዛ መስቀል ካልወጣ በቀር እኔና እናንተ አንድንም ማለትም ጴጥሮስ በአስተሳሰቡ በዛ ሰዓት አልበሰለም። ለኢየሱስ የሚመቸውን የሚያመቻቸውን ነገር ብቻ ነበር ያሰበለት። አያችሁ ሁል ጊዜ ሰነፎች ሲመክሯችሁ እናንተ የሚመቻችሁን ብቻ ነው የሚነግሯችሁ። ትክክለኛ ግን የጠቢብ ሰው ምክር ለሌላው የሚመቸውን ለሌላ ጠቃሚ የምትሆኑበትን መንገድ ያሳዩአችኋል። የሰነፍ ሰው ምክር ድሃ ታደርጋለች። ድሃ ወይም ባዶ የሚሆኑ ሰዎች የሰነፍና ያልበሰሉ ሰዎችን ምክር ተከትለው ቆንጆ ትዳር የነበራት ሴት አንድ ያልበሰለች ጓደኛዋን እየሰማች ትዳሯን እና ባሏን ልታጣ ትችላለች። በዚህ ምክንያት ልጆቿን ብቻዋን ታሳድጋለች። ማለትም በትዳር ውስጥ ሊፈጠሩ የሚችሉ ጥቃቅን ግጭቶችን ለዚች ለሰነፍ ጓደኛዋ ሄዳ ታማክራለች። እቺ ጓደኛዋ ደግሞ ሰነፍን ያልበሰለች ስለሆነ ምን ማለት ፈልጎ ነው፣ ንቆሽ እኮ ነው። ሴት ስለሆንች ነው፣ አንቺም የራስሽ ነገር እንዳለሽ ልታሳዩ ይገባሻል የሚል ያልበሰለ ምክር ትመክራታለች። ይሄ ምክር ውስጧ እያደረ እያደረ ሲመጣ ፍቺ ድረስ ያደርሳታል። ማን ተጎዳ? ትዳሯን ታጣለች፣ ልጆቿን ብቻዋን ታሳድጋለች። ያልበሰሉ ሴቶችና ሰዎች ምክር መጨረሻው እንደዚህ ነው። ወንዶችም ቢሆኑ ትዳሩን መንከባከብና መሸከም እንደሚገባው የማያውቁ ሰዎች ሲመክሩት የራሷ ጉዳይ ነው፣ ሴት አደለች እንዴ? ምን ታመጣለች? እያሉ የማይሆን ምሪት ውስጥ ይመራሉ። ነገር ግን ይሄ ሁሉ አይጠቅምም። የሰነፎችና ዕውቀት የሌላቸው ሰዎች ምክር ነው። ተኛ። የሰነፎችና ያልበሰሉ ሰዎች ምክር ለውድቀት ታዳርጋለች። መጽሐፍ ቅዱስ በምሳሌ ምዕራፍ 11 ቁጥር 14 ላይ መልካም ምክር ከሌለ ዘንድ ሕዝብ ይወድቃል ይላል፣ በመካሮች ብዛት ግን ደህንነት ይሆናል። ሰው ከመውደቁ በፊት የሚጥለውን ሐሳብ ተቀብሏል። ስለዚህ ሁል ጊዜ ሰምተህ የምትተገብረው ምክር ወይ ለውድቀት ይዳርጋል ወይ ባለድል ያደርጋል። ሁል ጊዜ አስታውስ፣ አንድ ነገር ከማድረጋችን በፊት ያል እናደርገው ያለ ነገር ሀሳብ ሆኖ እዚህ ውስጥ ተቀምጧል። ያ ሐሳብ ደግሞ ብዙ ጊዜ የሚመነጨው ወይ ከሰዎች ምክር ነው ወይ ከምንመለከተው ነገር ነው። ለዛ ነው መጽሐፍ ቅዱስ ከክፉዎች ምክር እንድንርቅ የሚያዘ። መዝሙረኛው ዳዊት ሲናገር ምስጉን ነው በክፉዎች ምክር የማይሄድ። ክፉዎች ምን እንደሚሉ ታውቃለህ? ና እንግደለው እና ጥፋው፣ ሀብቱን እንከፋፈለው ይላሉ። እግዚአብሔር ግን እንዲህ አይነት ክፉ ሰዎችን ወጥመድ እንደሚያደርግባቸው ይናገራል። ስለዚህ ምናልባት ሀብት ተከፋፍለ ሊሆን ይችላል፣ ግን ወደ ወጥመድ እየገሰገስክ ነው። ወንድሞቼ አስተውሉ፣ ከማያስቡ ከክፉዎችና ካልበሰሉ ሰዎች ምክር ራቅ። በመጽሐፍ ቅዱስ መዝሙር 66 ቁጥር 5 ላይ ኑ የእግዚአብሔርንም ስራ እዩ ከሰው ልጆች ይልቅ በምክሩ ግሩም ነው ይላል። ከየትኛውም ነገር በላይ የእግዚአብሔር ቃል የሚመክርን የመጽሐፍ ቅዱስን ምክር ተቀበል። ምጡቅና የበሰለ የተረጋጋ ውሳኔ እንድትወስን ያደርጋል። እንደ እግዚአብሔር ምክር የምትመራ ከሆነ ትውልድ ሁሉ አንተ በወሰንከው ውሳኔ ተጠቃሚ ይሆናል። በመዝሙረ ዳዊት ምዕራፍ 33 ቁጥር 11 ላይ የእግዚአብሔር ምክር ግን ለዘላለም ይኖራል የልቡም ሐሳብ ለልጅ ልጅ ነው ይላል። እንዲሁም በአንተ ውስጥ ካሉ ሀሳቦች ሁሉ የትኛው ነው ትክክል የሚለውን ለመለየት የእግዚአብሔርን ምክር መጠየቅ በጣም ጠቢብ ውሳኔ ነው። ምሳሌ ምዕራፍ 19 ቁጥር 21፣ በሰው ልብ ብዙ ሀሳብ አለ የእግዚአብሔር ምክር ግን እርሱ ይጸናላል። በውስጥ ያለውን ሀሳብ እስከ መጨረሻው ድረስ የጸናና የማይወድቅ የማይናወጥ እንዲሆን ከፈለግ በእግዚአብሔር ምክር አጽናው። የእግዚአብሔርን ምክር ከየት ታገኛለህ? ከእግዚአብሔር ቃል